ንግስት ሌኒ መስቀሉን ለማግኘት እጅግ ከባድ ፈተና አልፋለች። ብዙም ፈልጋለች፣ ብዙም ደክማለች። የብዙዎች ትብብር አንድነትና ህብረት ተዳምሮ ግን ጥረቷ እንዲሳካ አድርጎታል። ድካሟን ባዶ አልቀረም። ዛሬ የምናከብረው በዓልም የብዙዎች ልፋት ድካምና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረትና በአንድነት ቆርጠን ተነስተናል። የዘንድሮ መስቀል የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን።